አቶ ወርቁ አይተነው እጅግ በጣም ጥሩ ሰው ነው። በጣም እኔ እንዲያውም ይሄን አጋጣሚ አግኝቼ ዛሬ ስለማውራ ደስ ይለኛል። ምንድን ነው የሆነ ጊዜ ትንሽ ወንድሜን አሞት እግሩን እኔ ክለብ ውስጥ ሙዚቀኞች የሚያገኙት ገንዘብ ለኑሮ በቂ ነው ብዬ አላምንም። ግን ጊዜ ይቀየራል፣ ጊዜ ይሻሻላል። በጥረት ደግሞ ህይወትን መቀየር ይቻላል። መጣር ነው የሚያስፈልገው። ውጤቱን እግዚአብሔር ያውቃል። እግዚአብሔር ስንለፋ ስንጥር ነው የሚረዳን። ቁጭ ብለን ከሆነ የተቀመጥንበትን እናገኛለን። ከቆምን የቆምንበት ቦታ ነን ማለት ነው። በተራመድን ቁጥር ነው የሚሆነው እና እኔ ዛሬ እዛ ቦታ ላይ አይደለሁም። ያኔ የነበረኝ እኔ የስራ ደሞዜ አምስት ሺ ብር ነበር። አጋጣሚ ወንድሜ ታሞ ደግሞ ልሞስ ወደ አምስት መቶ ሺ ብር መጀመሪያ ተጠየቅን እና ክለብ ውስጥ እኔ ተሰፍን የማውቃቸው በጣም ብዙ ደጋግ ሰዎች አውቃለሁ። ግን እግዚአብሔርም ብቻ ነው የምጠይቀው። ቤተክርስቲያን እጄ መዳይለም ቤተክርስቲያን እጄ በቃ ብዬ ሳላቅ አለቀስኩኝ። ታናሽው እንድሜ ነው ና አይሄድም ግሩ ና እዚህ ጋ የሂፕ ሪፕሌስመንት ያስፈልጋል ተብሎ ተኝቷል። ቤት አላየውም። ፊዚዮቴራፒ ያለበየቀኑ ነው የሚደረግ። በሳምንት የሆነ አራት ሺህ ብር ይከፈላል። እኔ የወር ደመወዜ አምስት ሺህ ብር ነው። ኑሮ አለ ብዙ ህይወት ነው ማስተዳድረው እና ከዛ ቤተክርስቲያን ሄጄ አለቀስኩኝ። የእውነት የእግዚአብሔርን ቸርነት ነው የምነግራቸው፣ በነገራቸው አይኔ ቀይ ሆኖ እቤት ገብቼ ተኛው። በህልሜ እንደዚህ የሆነ የሆነ ነገር አየሁኝ ማለት ነው። በህልሜ ማንን ባይጥሩ አቶ ወርቁ አይተነው እግዚአብሔርን ነው የምነግርሽ። እኔ በአእምሮ ያስቤው አይደለም። ምን ነው ሲለኝ፣ ወንድሜ እንደዚህ አሞት እንዲ በህልሜ ይታከማላ፣ ምን ችግር አለ? ምና በኋላ ቀን ተነሳውኝ አረፋፍጃ፣ አስር ሰዓት ምናምን ላይ ተጣጥቤ ምናምን ምሳ ልበላ ውጭ ብዬ እዚህ ጋር ስልኬን ቁጭ አድጌዋለሁ፣ እና ስልኬ ቫይብሬት ሲያደርግ ሳይ የሆነ ቁጥር ነው። እዛ ቤት ስል ካስዬ፣ እንዴት ነህ? እግዚአብሔር ይመስገን ወርቁ ነኝ ወርቁ ወርቁ ወርቁ አይተነው። በእውነት ስልኬ ከእጄ ላይ ነው ተፈናጥሮ የወደቀው። ከዛ ይቅርታ ይቅርታ፣ ቶ በህልም አልመሰለም በህልም ወረዳ አይተኸዋል? አይቼዋለሁ። ኤግዛክትሊ በእውነት ሲደውል ህልሜ ላይ ያየሁት ሰው እንዴት ደወለ ብዬ ነው ጥያቄው። ከዛ አቤት ስል፣ ከስዬ ባክ ለስራ ፈልግህ ነው እሺ ምን ልታዘዝ። መሳፍንት ቤት ነበር የምሰራው እና መሳፍንት ጋር ሂድና አገናኘኝ፣ አንድ ስራ አለ እ እቼ መሳፍንት አቶ ወርቁ አይተነው ይፈልጋል ብዬ አገናኘሁት። በል ካስዬ እንግዲህ ወረታውን ከፍላል ነው፣ ችግር የለም። በነጋታው አንድ ፕሮግራም አለ፣ እዚህ ዝግጅት አለ፣ ካስዬ በቃ አንተም በደንብ እንድትዘፈን ነግሮኛል ምናምን አለ። እሺ አልኩ። በነጋታው ተዘገጃጀን ምናምን። ሙሽሮች ነበሩ፣ ተሰብስቦ መጡ፣ ገቡ። የሱ ዘመዶች ናቸው። ከዛ ሲገቡ ጀምሮ ያለውን ተንከባክቤ እንደ ሙያዬ ሙያዬን አበርክቼ ውጪ ውጪ ብያለሁ። አደወለ ለሊት ስምንት ሰዓት ላይ አቤት አትሞልቁ ቀስዬ ያለ እዛ ሁን አለኝ። አዎ ምን እንዳደረግልህ ትፈልጋለህ? ምን ትፈልጋለህ ሲለኝ ይሄኔ ትናንት ነው ያወራሁት። መድኃኒዓለም ሄጄ ቀኑ መድኃኒዓለም ነው ማታ በ26 ነው ሄጄ መድኃኒዓለም፣ እምሳለም እና ቤተክርስቲያኑ ያው ጧት ጧት ስራ ሲጨርስ አልቀርም እሄዳለሁ ሁል ጊዜ። ከዛ አይ እኔ ምንም አልፈልግም ወንድሜን ግን አሞታል። ያው ከቤተሰብ ማናችንም ለቤተሰቦቻችን ያለን ነገር ዝም ብሎ አይደለም አይደለም። ሁላችንም ለእናቶቻችን፣ ለአባቶቻችን፣ ለወንድም እህቶቻችን ብናደርግ የሚበቃም አይደለም። አንድ ከአንድ ማጸን የወጣንን እና ታናሼ ነው። እንደዛ ሆኖ ሳየው ደግሞ በጣም ተጎዳው። እዛ እንዲ እንዲ እንዲ ተብለዋል አልኩት። የተባለው በአጋጣሚ ሁለት እግሩ ነው የሚታከመው። እኔ የአንድ እግሩን ነገርኩት። ምክንያቱም ከእንትን አንጻር በአንድ ጊዜ አንድ ዘፈን አለኝ፣ ወዳጅ ስኳር ሲሆን ልስሀት ጨርሰው፣ ወዳጅ ማርማር ሲልህ ልስሀት ጨርሰው፣ ክፉ ቀን ሲመጣ ታጣለህ አንድ ሰው ታጣልህ ደግ ሰው የሚቀጥላል በሚል አይወጣልና፣ በአንድ ጊዜ ያን ሁሉ ገንዘብ አትወርቁ ሊያደረግ እኮ ይችላል ችግር። ደግ ሰው በጣም ጥሩ ሰው ነው። እዛ ብዬ ስለው መጣሁለኝ ከእንቅልፉ ተነስቶ መጥቶ ያ የጠየቅኩትን ገንዘብ ሰጥቶኛል። እና በዚህ አጋጣሚ አቶ ወርቁ አይተነው ብታመሰግንልኝ፣ በጣም ምን አለኝ መጀመሪያ ይህንን ነገር ብታወራለ ሰው እኔ ከአምላክ በረከት አውጣለሁ። ቀኝ ሲሰጥ ግራ እንዳይል ይላል አይደል አለኝ። አዎ፣ እኔ ግን እናገራለሁ። ጥሩ ሰው ነው። አይ በፍጹም መቤቴን። አዎ፣ ወርቁ ይዋ አሽልብን መድኃኔዓለምን። በጣም ደግ ምን ያህል ጊዜ ቆየህ? ቆይቻለ አንድ አራት አመት አምስት አመት እንደዛ ይተከ ቆይቻለሁ። ተሳቢ ምጂ ከዛ ቦት ይነሻል። እንዴት ነበር ቆይታ ምን ይመስል ነበር? በጣም ደስ የሚል ደጎች ናቸው። ሁሉ ዘቹ ሁሉ የሱ ናቶቹ ወንድሞች ወንድሙን ያስከበበ ያዘበ ትልቅ የሚባል ወንድም አለ። በጣም ደግ ልጅ እና እኔ አበባ ምርት ነበር ምሰራ። ከዛ ተሳቢ ምትቼ እንደገና አበባ ምርት ስካኒ ያይዝ ነበረ እሱ ወንድዬው ያገኘኝና ምንድን ነው ምናምን ስለ የተሳቢ ሚሾፌር ነው ምናምን፣ አንተ ቤት ትቀጥሩ ስ ኪበቃ ትገባለ ምናምን አለኝ እና ትልቅ አስገባኝ። እነሱ ቤት ጀመርኩኝ። አያውቀኝም ወርቁ አገኘሁት። አጋጣሚ ሆኖ ቢቻና ወደ ሰባት ስምንት መኪናም ነው መጠዋል። ወርቁ አጅበው ነው የሚመጣ። አጭር ነው፣ ሻሽም ቆንጆ ነው፣ ደግ ነው ሲመጣ ሞላ የሚባለው ወንድም አለው እሱ ጋር ስቶ መኪና ቦት ቆም መጥቼ ቆምኩ። ዛ አራግፌ ሞጣ ይህ መኪና ደግሞ የማን መኪና ነው ምናምን አለ። የአንተ መኪና ነው ምናምን አለ። አጃቢዎች አሉት። ጋርድ ጋርድ ማለት ተኩላ ተኩላ የሆኑ ናቸው። የእሱ እንትኖቹ ሰለጠኑ ምናምን እነሱ ነሱ ሁሉ አለው። እሱ ካለ ማን ነው የልጅ ምናምን ሲባል አላውቀውም። ምን ናስቲ ያለኝና ቅዱስ ጊዮርጊስ እንደ መድኃኔዓለም አባት ያገናኝ ቦታሽ። እሺ እኔ ማርቆስ ትልቅ ያስገባኝ ኦኬ ምናምን እያለ አንዱ ዘበኛ የሚሰራ ነው እሱ ላይ ማደያው ላይ ብር ሰብስብ፣ ስንት አለ የተሰበሰበ ምናምን ሲባል፣ አይ እንደዚህ እንደዚህ ብር 280 ሺህ ብር አለ 285 ሺህ አምጥቶ በፌስታል አድርጎ ብሩን ያዘና ሰውዬው መስጠት ይወዳል። ማረግ ነው እንግዲህ ይችን መታከል፣ ውሃ እኮ ነው የሚጠጣ፣ አይጨንቀው። ያን ብር ያዘና ባጃጅ ግዛ፣ ባጃጅ ግዛና የተጠቀምበት ብሎ ፌስታል ሲሰጠው

እና ከብዙ አይነት ታሪክ ነው ያለ። ከማዳያ ጋር ምናምን እንደዚህ ባለማዳያ ጋር ወርቅ ባለማዳዮች ምናምን ነበሩ፣ ያ ድጋፍ የሚያደርግላቸው ባለማዳዮች። ሰውየው ምን ችግር አለበት? ለብር ጠየቅከውን ይሰጥሃል።